ሰላም ዛሬ አምራለች። እጅግ በጣም ያሳዝናል። ሰላም ምን አደረገች? አብጌል ወይዘሮ ማርታን ገፋፍታ ገፋፍታ ሰላምንና ማርታን አጣላቻቸው። ሰላምም የመጨረሻ ስለመረራት እ ማርታ ላይ ስለታነሳች። እጅግ በጣም ያሳዝናል። ዳጣ ያየችውን ነገር ማመን ሲያቅታት ወደ አብይል ዙራ ራሷን ጨምድዳ ቀረች። አሁን አቶ ደረጀም ዳመንባ እያለቀሰ ይገኛል ህይወቴ የተስተካከለ ብሎ ደስተኛ ሲሆን ተማርታ ሳይሆን አሁን ከሰላም ጋር የተፈጠረውን ችግር ለማስተካከል በሚሮጥበት ሰዓት አበጌል ሁሉንም ነገር አበለሻሸችበት። እንግዲህ ወይዘሮ ማርታ የመጨረሻው እንደት ላይ በመድረስም አንቺ ካሃዴ ብላ ሰላምን ሰደበቻት። አሁን ደረጀ የሰላም ልጅ እውነታውን አውጥቶ ቢናገርም ግን ደግሞ ሌላ ትልቅ ችግር ፈጠረ። ሰላም ውድና የተከበራችው የዙዙነት ሚዲያ ቤተሰቦች እንዴት ሰላማችሁ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በሚያሳዝን ሁኔታ ሰላምንና ማርታን አብጌል አያያዘቻቸው። አብጌል ይህን በማድረጓ በጣም የደነገጠችው ዳጣ ወደ አብጌል ዙራ ጭንቅላቷን ይዛ ድርቅ ብላ ቀረች። እጅግ በጣም ያሳዝናል። አሁን ላይ የቤቱ ክብሬት አብጌል ናት። እናቷን ገፋፍታ ገፋፍታ ሰላምን እንድትናገራት አደረገች። ሰላምም የሁለቱንም እና አሁን ያለችበትን ችግር መቋቋም ስላቃታት ተስፋም ቆረጠች። ወይዘሮ ማርታ ላይ ስለቷ ላጥ አድርጋ ሰነዘረች። በዚህን ሰዓት አብጌል ሰላምን ለመማታት በምትጋበዝበት ሰዓት ዳጣ እሪ ብላ ደረጀ መቶ እንዲገላግላቸውና ደረጀም ከገላገላቸው በኋላ ራሱን ጨምድዶ ማልቀስ ጀመረ። እንደ ሴት እኔ የሰላም ልጅ መረገዙ ደስታዬ ሳይ ሳያልቅ እናንተ ጭራሽ ሌላ ጦርነትና ሌላ የሞት ፈሪዳ ልትጥሉልኝ ተዘጋጃላችሁ በማለትም በእጅጉ አዘነ። አዊጌልን ዳጣ ሴት አድርጋ ይዛ አንቺ ምን አይነት አረመኔ ነሽ? በቃ የተፈጠረውን ነገር ለትልልቆቹ ተዩ። አንቺ እንደዚህ ለምን ታደርጊያለሽ? አንቺ ከሃዴ አንቺ ራሱ ነገ ጧት ናታንን ቀምተሽ አርግዘሽ እንደምትወልጅለት ምንም ጠረጠር የለውም። ይችም እንደዚህ ታለሳሳ ሰራተኛ ነኝ ድሃ ነኝ ብላ ነው ከአባቴ አርግዛ ቆጫ አለችው። በማለትም በድጋሜ የዳጣ ልብ አደም ናቸው ዳጣም በጣም ነውረኛና የምታስጠልይ ሴት እንዳንቺ በዚህ ምድር አላየሁም። በጣም ታሳፍሪያለሽ አበጌል በጣም አለቻት። አንድ እስከ የታባሽ እንደመጣሽ ምኑ ይታወቃል? ያለ ምክንያት አይደለም፣ እዚህ አንጥቶ ለእኔ እዳ የሆነኝ ይሄ አባት ተብዮ አለቻት። በአባትሽም እንደዚህ ትመጻደቅያለሽ? እሱን አትናገሪ እሺ። እሱን ተናገርሽ ማለት እኔ ሌላ ችግር አንቺ ላይ ፈጥራለሁ ማለት ነው አለቻት። እንዴት እንዴት እኮኮ ድገሚ ሀለች በዚህን ሰዓት እንግዲህ ደረጀ ማርታንና ሰላምን ገልግሎ ሰላም ምን እየሆንሽ ነው? ምን እያደረግሽ ነው? ወዴት እያየርሽ ነው? በማለትም ተቆጣት። በእርግጥ ሰላም አሁን እየገፋፋት ያለው የሆርሞን መብዛት ማነስ ስለሆነ እናም አሁን ላይ እያደረገች ያለችውን ነገር አታውቅም። በዚህን ሰዓት ማርታ አውሬ ሆነችባት። አይውልህ ተዚህ ቤት አንዳችን ሳንሞት መውጣት አለብን። ምክንያቱም ልጅህና ባለቤትህ በባለቤትህ አልፈርድም። ልጅህ አቀጣጥራ አቀጣጥራ ሞራኔን የሚነካና እንደውም ደግሞ ማርታ በጣም ልትደበድበይ ስለመጣች ከራሴ ላይ ሰዎችን ማግለል ወይም ደግሞ ራሴ የመጠበቅ ራሴ ስለሆንኩኝ ቪላውን አንስቸዋለሁ። ስለዚህ ምን አድርጌ ነው የምትለኝ አለችው ሰላም። ከዛም አቃለሁ አብጌል ባለየና ሰይጣን እንደሆነች ግን ደግሞ በንደት እሽልክ የሆነ ነገር ብታረጋትስ ማርታን ማርታ እኮ ምንም ጥፋት የለባትም። ጥፋት ኖሮብኝ መወጋትም ካለብኝ እኔ እንጂ እሱ አይደለችም አላት። ኦኬ እኔ ጋር በመተኛትህ ጥፋትነት ነው፣ ከአንተ ልጅ ማርገዜ ጥፋትነት ተሰማ እመንኝ። ይህ ልጅ አይወለድም አለችው። እሱም አንቺ ያመሻል እንዴ? አሁን ሁሉም ነገር እውነት ወጥቷል። እኔ ልጄን እፈልገዋለሁ። ልጄን የሆነ ነገር ብታደርጊ ሌላ ችግር ይፈጠራል፣ አላት በዚህን ሰዓት እንዴ አይደለ ለልጅ ያስበለት ነው ስትለው፣ የፈለግከውን ነገር ማድረግ ትችላለህ ኦኬ፣ አለችው። ከዛም የእውነት አሁንማ ያቺ ምስኪኗ ሰላም እየመሰልሽኝ አይደለም፣ አላት። ልክ ነገር ሲበዛም ታቅም በላይ ሲሆን ከምንም በላይ ሌላ ችግር ይፈጠራል። ሰው ትዕግስቱ ተቀይሮ ብዙ ነገር ማድረግ ይፈልጋል። ስለዚህ እንደዚህ እንድታደርጉኝ የቻላችሁት እናንተ ናችሁ አለችው። ሰላምዬ፣ እዋክሽን ተረጋጊ። ሰላምን ሊያረጋጋ ቢሞክርም ግን ደግሞ ልትረጋጋ አልቻለችም። ምክንያቱም እሳሎን ዳጣና አብጌል እንዲሁም ወይዘሮ ማርታ ትልቅ ጦርነት ከፍተዋል። አንቺ ነሽ ሰላም ሰላም እያልሽ አናትሽ ላይ ያወጣሻት አይደለም? ቢለዋ ሌላም ብታደርግሽ ስጋሽን ቆራርጣ ብትጥል እሷ አይፈረድባትም። የሰራተኝነት ደረጃ ላይ ሳይሆን የቤት መቤት አድርገሽ ያሞላቀቅሻት አንችነሽ በማለትም እንግዲህ አብጌል ነገሯን መሰካት ጀምረች ዳጣም አንቺ የእውነት ባለጌ ሴት ነሽ በጣም አለቻት። ዝም በይ ድቅ አለ ወፍ ዘራሽ ታይታባሽ እንደመጣሽ አንቺ ራሱ ማን አባሽ ያቅሻል? አለቻት። ማርታም አንቺ በማያገባሽ ጭልቅ አትበይ። ስለ አንቺ ደግሞ አሁን በደንብ ማጣራት ይኖርብኛል። ምክንያቱም ተጠናቅማችሁ መታችሁ። ከዚህ በኋላ ማንንም ላምን አልችልም አለች ማርታም በዚህም ሰዓት ደረጀ መጣና፣ አረምን እየሆናችሁ ነው? ታረጋጉ አቢጌል በማለትም አቢጌልን በጥፊ መታት። እናትየዋ ማርታም አየህ፣ ክብር የሌለህ ልጆችህን እየጠፈጠፍክ ከ24 ሰዓት ሌላ ሴት የምትንከባከብ ተየት እንደመጣችም የማይታወቅ ልጅም እየተንከባከብክ፣ ሰራተኛንም አትንኩ እያልክ ይኸው ብዙ ነገር ስህተት ሰራ። አሁን ግን እመነኝ፣ ይሄ ልጅ ተብዬው እኔ ነኝ ፊል እንዳደርግ የማደርገው አለችው። አሁን ደረጀ የመጨረሻም ታናደደ፣ ስሜታዊ ሆነ። ምን ማርታ ምን አንቺ ሰው ነብስ ልታጠፊ አላት። አደም የሌት ወልዶ ከሰራተኛ ደረጀ ወለደ ተብዬ ከመዋረድና ክብሬ ዝቅ ከሚል? የአንተ ጭንጋፍ ቢጨናገፍ ለእኔ ትልቅ ደስታዬ ነው፣ አሁን ላይ ምክንያቱም ይህን እንዳረግ ያስገደዳችሁኝ አንተና ሰራተኛ ነህ። ስለዚህ ይገባችኋል ማለት ነው፣ አንተ አለችው። ምን እኔ ይህንን አላምንም፣ ይህን እያልሻለሽው አንቺ ነሽ ወይስ ሌላ አላት። እንግዲህ ተኔ ውጭ ሌላ ሰው የለም፣ ስለዚህ አምኜበት የማደርገው ነገር ነው አለ። ይህን የሰማችሁ ሰላም አሁንም በድጋሜ ስለቷን ይዛ ዱብ አለች። እመኝኝ ማርታ፣ አንድ ነገር በልጄ ላይ ብታስቢ ብታደርጊ እመኝኝ፣ ወይ አንቺ ወይ እኔ በህይወት እንኖራለን። ለልጅ ስል ምንም እሆናለሁ። በመጀመሪያ ልጄ ላይ የሰራሁትን ስህተት ድጋሜ በዚህኛው ልጅ ላይ መስራት አልፈልግም። ስለዚህ እኔ ሙቼ ነው አንቺ የኔ ልጅ ፊል የምታደርጊው። አለቻት። ምን ሃለች ዳጣ ይሄን ጊዜ፣ አይ ዳጣ፣ አንቺ የምታውቂው ነገር የለም አለች። የታ ባሽን የስማቀው ነገር ነው ሌላ ልጅ ነበረሽ እንዴ አለቻት። እሱም በቅርቡ ታይዋለሽ። እሺ ይህ ሁለተኛ ልጅ ነው። በልጄ ከመጣሽ ግን ምንም ምህረት አላደርግም። ሬቅስ ይችን እንዴ እንትን የፈላባትን ልጅሽን ስነ ስርዓት ብታስዣን ነው የምሻለው። አሁን መጥፎውንም ሁሉም ጥሩውንም ለመጋፈጥ እኔ ሰላም ዝግጅ ሆኝ ቀርብ ያለው አለቻት። ደረጀም ቆይስ ቤት ምን እየተካሄደ ነው ያለው? አረ ተረጋጉ በፈጠራችሁ አለ። አየህ እንዴት እንረጋጋ? ትልቁን እሳት ለኩሰኸው አንተ እንዴት ነው የምንረጋጋው? ደረጃ እዚ ቤት ትልቅ ሬሳ ተመውደቁ በፊት የሆነ ምክንያት ብታደርግ ነው የሚሻለ አለ እዛ ግን ትልቅ ችግር ይፈጠራል፣ አለች ማርታ። ማርታ እንግዲህ የማደርገውን እኔ አውቃለሁ በማለትም አሁን ወሰነች። በዚህን ሰዓት እየፈራው ደረጀ ግራ ተጋባው። ሰላምን አሁን ማርታ ተረጋጊ፣ ሰላምን ከዚህ ቤት አስወጥቼ በአጠራቀቅኩት እምንላት ገንዘብ በቃ ቤት ተከራይታ የራሷን ህይወት ትኖራለች አላት ኧረ እባክህ የትኛውን ኑሮ ተከትላ ልትወጣ ስለፈለክ ነው እዛ ያለውን ኑሮ እንደገና ሀብለህ መጀመር ስለፈለክ ነው አለችው አረ ማርቲ ተረጋጊ በፈጠረሽ ምን ሆነሽ ነው አላት ይህ መረጋጋት ጉዳይ ሳይሆን የውሳኔ ጉዳይ ነው ወስነህ እየወጣ ከሆነ አስወጣት ያው እማደርገውን እኔ አውቃለሁ። አለችው እኔ እኮ ቤቴ ነው። በአንድ ቀን ስህተት የተፈጠረ ልጅ ነው ይሄ ልጅ። ደግሞ ፈጣሪ ፈቅዶ ወደኛ ህይወት እስካመጣው ድረስ አምነን እንቀበለውና የራሳችንን ህይወት እንኖር እያልኩች ነው። ይሄ ልጅ ወንድ ልጅ ነው። ለልጆቻችን አስፈላጊ ነው። ልጆቻችን ሴት ናቸው። ውሃ እንዲሁም ደግሞ አብጌል እንደምታያቸው ብልጥ ወይም ጠንካራ አይደሉም። በምንም ነገር ላይ ማለፍ አይችሉም። ይሄ ልጅ ምንም ትንሽ ቢሆንም አድጎ ተቆርቋሪ ሆኖ ለነሱ ዋቢያንጦ ሲባሉ የሚቀርብላቸው ልጅ ነው። እባክሽን፣ እባክሽን ስህተቴን ይቅርታ ብለሽ አምነሽ ይህን ልጅ እንድወለድና እንድናሳድገው ፍቃጅልኝ አላት። ምን ምን ምን? እኔ ማርታ ያንተን ንፍጣም ላሳድግ ነው? እዩ፣ ከዚህ ቤት ወይ እሬሳ የወቶ ወይ ደግሞ አንተ ኑሯ ነው። እኔም አሳድገው ይሄ ልጅ እዚህ ቤት የሚያድገው እኔ ላሳድግ ያልኩት ከሌላ ነው ስላለች እንጂ ከራሴ ጉድ እንደሆነ መቻወኩኝ። አሁን እድሜ ለእናንተ ሁሉንም ነገር አውቅያለሁ። እድሜ ለልጄ ለብልጧ ለአዊጌል እያንዳንዱን ታርጌታችሁን በመከታተል እውነታውን ዓይኔን እንዲገልጥ አድርጋኛለች። ስለዚህ አለችው። አረ፣ ተረጋጊ ቢላትም እምቢ አለች። ቻናልን ሰብስክራይብ እያደረጋችሁ ቪዲዮ እስከመጨረሻው